ሰላም ጠና ክብራንት መልካቾቻችን እና አድማጮቻችን፣ ዘውዱ መንግስት ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶችን ነው። በራያ አላማጣ አፈና ተካሄደ። የፋኖ ቤተሰቦችም ታገቱ። ሚኒስትሩ ንግግራቸውን አስተባበሉ። ህወሓት አማራን አስጠነቀቀ። ነፃነት አልባው የመንግስት ተቋምም ይፋ ሆነ። በደቡብ ከፍተኛ ውጥረት ነግሷል። ከተማ ጽህፈት ቤቱም በግፍ ሰራተኞቹን አባረረ። ኬቨን ለማውደም ሀያ ደቂቃ ብቻ በቂ ነው አሉ ፕሬዝዳንቱ። አሁን ወደ ዝርዝሩ እንሄዳለን። በቅድሚያም ከፋኖች ዜና እንጀምራለን። አብራችሁን ቆየው። በራያ አላማጣ ሀገረ ስብከት አመራር በታጣቂ ኃይሎች ታፍነው መወሰዳቸው ተገለጠ። በኢትዮጵያን ኦርቶዶክስ ተዋሕዶ ቤተ ክርስቲያን የራያ ሀገረ ስብከት አመራር ከሶስት ቀን በፊት ነው በታጠቁ ሰዎች ታፍነው መወሰዳቸውን የሀገረ ስብከቱ ዋና ስራ አስኪያጅ ያስታወቁት። ታፍነው የተወሰዱት የሀገረ ስብከቱ የሂሳብ ክፍል ኃላፊ መሆናቸው የተገለጸ ሲሆን የሀገረ ስብከቱ ስራ አስኪያጅ ሊቀ ስዩም ሀብቱ አየነው በትግራይ ክልል የተቋቋመው የመንበረ ሰላማ ሀገረ ስብከት ደጋፊ የሆኑ የህወሓት ታጣቂዎች ለድርጊቱ ተጠያቂ አድርገዋቸዋል። ከህወሓትም ሆነ ከመንበረ ሰላማ ሀገረ ስብከት እስካሁን በጉዳዩ ላይ የተሰጠ ማረጋገጫም ሆነ ማስተባበር ባይኖርም በሃይማኖት አባቶች ላይ የሚፈጸመው ተደጋጋሚ አፈናና ድብደባ ዘረፋና እንግልት እያሳሰበው መምጣቱን ሀገረ ስብከቱ መግለጹ ተዘግቧል የፋኖ ቤተሰቦችን በከተማው አፋኝ ቡድን በተላላኪ በአድንና በብልጽግና ዙፋን አስጠባቂ ጦጥ ቆራጭ ሰራዊት እየታገቱ መሆኑ ተገለጠ። ሰሞኑን በበርካታ ሸዋ ቀጠናዎች የአማራ ፋኖ ህዝባዊ ድርጅት አፋድ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር በብልጽግናው ሰራዊት ላይ እየወሰደ ያለውን የተቀናጀ እርምጃ ተከትሎ ነው በርካታ ወታደር ሙትና ቁስለኛ የሆኑበት በለስ የቀናቸው የሰራዊቱ አባላቶች በመክዳት ለፋኖጅ መስጠታቸው ክፉኛ ያበሳጨው በድሃ ልጆች የሚቀልደው በመውደቂያው ዋዜማ ላይ የሚገኘው የአገዛዙ ስርዓት የመጨረሻ ካርዱን በመምዘዝ ሃይማኖታዊ ግጭት ለማስነሳት ቢሞክርም ድራማው የከሸፈ የቁማርተኛው ተዋናይ ብልጽግና የፋኖ ቤተሰብን በገፍ ወደ እገታና ማሰር መሸጋገሩን የአጼ አምደ ደጽዮን ኮር ሚዲያ ኮሚኒኬሽን ክፍል ባደረገው ጥናት አረጋግጫለሁ ብለዋል ኮሩ የታፋኝ ቤተሰቦችን የፋኖ አባላትንና መራሮችን አነጋግሮ በተጨባጭ ማስረጃ ባገኘው መረጃ መሰረት ነው በሸዋ ጠቅላይ ግዛት መራቤት አውራጃ በሚዳ ወረዳ ብልጽግና ያቋቋመው አፋኝ ቡድን መኖሩን ያረጋገጠ ሲሆን የወረዳው ምክትል ሰላም ደህንነት ኃላፊ ቢአድኑ አቶ ዳንኤል ማሞ በቀጠናው የሚገኘውን የአንድ መቶ አንደኛ አየር ወለድ ክፍለ ጦር ዋና አዛዥ ኮሎኔል ማቴዎስ ማዴቦና የሚዳ ወረዳ አስተዳዳሪ የሆኑት በአቶ ሰይድ ብርሃን የሚመራው በከተማ ውስጥ ስውር አፋኝ ቡድን መዋቀሩን ማህበረሰቡም ከፍተኛ ሲቃይ ሲደርስበት መቆየቱን ኮሩ የእገታው ሰለባዎችን አነጋግሮ በሰራው ሰፊ ጥናት መሰረት ያረጋገጠ ሲሆን አሁን ላይ ይህ አፋኝ ቡድን የፋኖ ቤተሰብን ወደ ማገት መሸጋገሩ ተረጋግጧል ሲል ገልጠዋል። በብልፅግና አፋኝ ቡድን ቤተሰቦቻቸው ሰለባ ከሆኑት የፋኖ አመራሮች ውስጥም ከፊሎቹን ለመጠቆም ሲል በዝርዝር ያስቀመጣቸው የሚከተሉት ናቸው አንደኛ፣ የአማራ ፋኖ ሸዋ ጠቅላይ ግዛት እዚያ ዚያ አምደ ጽዮን ኮር የህዝብ ግንኙነት ኃላፊ አርበኛ አበበ አላዩን የሁለት እና የአምስት ዓመት ህፃን ልጆቻቸውን በመያዝ ባለቤቱን በትናንትና ሁለትም በምሽት በስውር አፋኝ ቡድን ታግታ መወሰዷ ነው የተገለጸው። የአርበኛውን ታናሽ እህት ቢሮ ድረስ በአካል የጠራው የአቶ ዳንኤል ማሞ የተባለ ደህንነት በሚዲያ እንደሚወራው ብቻ ሳይሆን በጭለማ ሚሊሻም ሆነ በመከላከያ ሰራዊታችን ልናስደፍርሽ እንችላለን፣ ማንም አያድንሽም፣ ስልጣኑ የኔ ነው ሲል ቃል በቃል በመናገር በሴት ልጅ ላይ መዛቱም ታውቋል። ወጣት የሸዋስ አላዩ የተባለ የአርበኛውን ታናሽ ወንድም በአገዛዙ አፋኝ ቡድን ታስሮ የተንገላታ ሲሆን በአዋሽ አርባ ለአራት ወር ያህል በእስር እንዲማቅቅ መደረጉም ነው የተገለጸው። ሁለተኛ የአማራ ፋኖ ሸዋ ጠቅላይ ግዛት እዚህ የፖለቲካ መምሪያ አስተዳደር ኃላፊ የሆነው አርበኛ ኢንጂነር ቴዎድሮስ አምሰው ባለቤቱ በቅርቡ ክርስትናዋ ያልወጣ የሁለት ወር ህፃን እንደያዘች ነው ለቀናት ያክል በእስር እንድትማቅቅ ያደረጋት። የአርበኛውም ታናሽ እህት ወይዘሪት ፋኖስ አምሰው የተባለችም የ19 ዓመት እንስት በማሰርና በመደብደብ በደረሰባት ከፍተኛ ጫና በእስር ቤት ውስጥ እያለች በሆዷ የነበረው ፅንስ እንድታስወርድ መደረጉንም ነው አረጋግጫለሁ ያለው ፋኖ በጥናቱ የሚዳ ሞዴል ሰርቪስ አስተማሪ የሆነው መምህር ብርቋም ሰው የተባለም አርበኛው ታላቅ ወንድም ወንድምን አምጣ በማለት አስፓልት ላይ ስምንት ቁጥር ታስሮ ውሎ እንዲያድር ሲደረግ በመከላከያ ካምፕ ውስጥም በማሰር ከፍተኛ ድብደማ ፈጽመውበታል ነው የተባለው። ሶስተኛ፣ አማራ ፋኖ ሸዋ ጠቅላይ ግዛት እዝ የሎጂስቲክ አመራር የሆነው የአርበኛ እንዳለ ደጀኔ ባለቤት ከሳምንት በፊት ከሁለት ዓመትና ከስድስት ዓመት ልጆቿ ጋር ታስራ በስር ትንገላታለችም ተብለዋል። አቶ አሻገር ደጀኔ የተባለውን የአርበኛው ታላቅ ወንድም በአዋሽ አርባ ለአራት ወር ያክል ታስሮ የማቀቀ ሲሆን በደረሰበት ተደጋጋሚ ስርዓትና ድብደባ ምክንያት የተወለደበትን እና የስራ ቦታውን ለቆ እንዲጠፋ መደረጉም ተገልጿል። አራተኛ የአማራው ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር የሰው ኃይል ኃላፊ የሆነውን የአርበኛ መምህር በለጠ በሻው ባለቤት ከቀናት በፊት ከሁለት ዓመትና ከአምስት ዓመት ሕፃን ልጆቿ ጋር ታስራ በእስር እንድትቆይ መደረጓም ተገልጿል። አምስተኛ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የጥናትና ምርምር ኃላፊ የሆነው የአርበኛ ኮማንደር እንዳሸው ማሞዬ የ85 ዓመት አዛውንትን በማሰር ከፍተኛ እንግልት ፈጽመውበታል ነው የተባለው። ስድስተኛ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አዚያም ደጽዮን ኮር የአጼ ዳዊት ክፍለ ጦር ምክትል አዛዥ የአርበኛ እንዳልቅ ዋየ የ68 ዓመት ዕድሜ ባለቤት ወላጅ አባትን በአገዛዙ ሰዎች እናጠፋለን በሚል ተደጋጋሚ ዛቻ እና ማስፈራራይ ሲደርስባቸው የቆየ ሲሆን በተለይ ቀጠናዊ አገዛዙን ኃይል መፈንጫ በነበረበት ባለፉት ጥቂት ወራት ተወልደው በኖሩበት ወረዳና የግብርና ስራ አካባቢያቸው ለቀው እንዲሰደዱ ተደርገዋል ሲል በዝርዝር አስረድቷል። በመጨረሻም ወደ ጀግናው የአማራ ፋኖ ሰራዊት አባላትና አመራሮች ጀንበር የጠለቀችበትን በአገዛዙ አረማዊ ድርጊት ተመሳሳይተው መሰል አጸፋዎችን ድርጊት ባለመፈጸም የተለመደ የፋኖ ዲስፕሊኖችን በማስቀጠል የመሳሪያ ፍሙዛቸውን በቀጥታ ወደ መሰረታዊ የስርዓቱ ዘቦችና የብልጽግና ባንዳዎች ካድሬዎች ላይ ብቻ እንድታደርጉ በድጋሜ በአማራው ሸዋ ጠቅላይ ግዛት አጽያም አምደ ስም ጓዳይ ምልክታችንን እናስተላልፋለን ሲል ገልጠዋል። ክብርና ሞገስ የአማራ ፋኖ ሸዋ ጠቅላይ ግዛት የአጽያም አምደ ሚዳያና ኮሚኒኬሽን ክፍል በሻለቃ ሀብት ወይም አባመቻል መቻል የሚመራው የድል በር ከፋች የሆነችው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምንሊክ እዝ የደጋው መብረቅ ክፍለ ጦር በተከታታይ አውደውጊያ እያደረገች ድል እያስመዘገበች እንደምትገኝ ተገለጸ። በዛሬው እለትም በጋዙ ወረዳ ስታይሽ ከተማ ላይ ባደረገችው አውደውጊያን በርካታ የመከላከያ ሰራዊት መደምሰሳቸው ተገልጿል። በዚህም ፋኖቹ ከጠላት ነጻ ባወጡት ቦታ ቤት ለቤት በተደረገ ፍተሻ ነው ሁለት የመከላከያ ሰራዊት ልብሳቸውን ቀይረው ተደብ ተጠብቀው መገኘታቸው ነው የተገለጸው። በውጊያውም ፋኖ ከፍተኛ የጦር መሳሪያዎችን እና እንደዚሁም ተተኳሾችን መውሰዱንም ገልጧል። ከፋኖቹ የደረሰበትን መራራ በትር ቁስለኞቹን ወደ እስቴ ከተማ ጤና ጣቢያ የአስገባ ቢሆንም የስታይሽ ጤና ጣቢያ ቁስለኞቹን ለማስተናገድ ከአቅም በላይ ስለሆነበት ወደ ወልዲያ ሆስፒታል እያጓጓዝ እንደሚገኝም ነው የገለጸው። በውርጌሳ የተማረኩ የደቡብ እዝ ሰላሳ ስድስተኛው ዋሊያ ክፍለ ጦር አባላት በልጅ እያሱ ኮር በተደረገላቸው የእንክብካቤና የፖለቲካ ግንባታ በመደሰትና በቁጭት ለአማራነታችን እንታገላለን በማለት ትግሉን ተቀላቀሉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምንሊክ እዝ ልጅ እያሱ ኮር ነው። በሰሜን ወሎ ዞን በሀብሮ ወረዳ በውርጌሳ ከተማ በተካሄደው ውጊያ ለተማረኩ የሰላሳ አምስተኛው ዋሊያ ክፍለ ጦር አባላት የአማራ ህዝብ የትግል መነሻና አሁን የደረሰበትን አጠቃላይ ቁመና በኮምፒውተር በተደገፈና በተንቀሳቃሽ ምስል የታገዘ በአማራ ህዝብ ላይ የደረሰውን አሰቃቂ መዋቅር የዘር ማጽራት ለማሳየት ሙከራ መደረጉም ተገልጿል። በመሆኑም የመከላከያ ሰራዊት አባላት የቆዩት የበቀል ወለጋ አካባቢ በመሆናቸው በአማራ ላይ ሲሰራ የነበረውን ደባ በአይን እናየው ስለነበረ እኛም መውጫ አተን እንጂ የመከላከያ ተቋሙ ራሱን አማራ ጠል መሆኑን በተደጋጋሚ ጊዜ በትናንሽ ጥፋት በግፍ በተረሸኑ ጓዶቻችን የተማ የተማርንበት ቢሆንም ጥለን ለመውጣት መውጫ ቀዳዳ ስናፈላለግ ነበር። እናም አሁን ቀንቶን ከእናንተ ጋር በመቀላቀላችን ደስተኞች ነ ሲሉም ገልጠዋል። ሚኒስትሩ ቃሉን አስተባበለ። ኢህአዴግን በሌለበት አልወቀስኩም፣ የቀድሞን ስርዓት ነው ዘራፊ ያልኩት ሲል ጌታቸው ረዳ ተናገረ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆነው ጌታቸው ረዳ ከሰዓታት በፊት በፌስቡክ ገጹ እንደ በትግርኛ እንዲህ ሲል ተናግሯል። በቅርቡ ባሌ በነበረ ጉብኝቴ አንድ ንግግር አድርጌ ነበር። በዚህ ንግግሬ ከ13 ዓመት በፊት ወደ አካባቢው እንደተጓዝኩ በመግለጽ ነው የአካባቢውን ሀብት ለመዝረፍ ሲባል እንኳን እንዴት መንገዱን አይሰሩን ማለት ይታወሳል። ይህ ንግግሬ ታዲያ ሰዎች በአውድ ውጭ እንደተረዱት ተገንዝቤያለሁ። ከ13 ዓመት በፊት ወደ ስፍራው የሄድኩት መለስ የሰራውን መንገድ ለመመረቅ ነበር። እናም ያችን ብቸኛ መንገድ በመለስ ጊዜ መሰራቷን ግምት ውስጥ በማስገባት ነው ከመለስ በፊት የነበሩ ስርዓቶች የአካባቢውን ሀብት ለመዝረፍ ሲሉ እንኳን እንዴት መንገድ አይሰሩም የሚል ወቀሳ የሰነዘርኩት እንጂ እኔ አባል የሆንኩበትን ኢህአዴግን በዘራፊነት ለመውቀስ ፈልጌ አይደለም ሲል አስተባብሏል። ያኔ እንኳ ያልኩት ለመዝረፍ ነበረ፣ ግን እንኳን ወደዚህ ይመጣል። እኔ ባሌ የመጨረሻ የመጣኋት 13 ዓመት በፊት ነው። ህወሓት አማራን አስጠነቀቀ። መስዋዕትነት ከመክፈላችን በፊት መሬታችን በሰላማዊ መንገድ ቢመልሱልን ይሻላል እኛ በቂ ስልጠናዎችን ወስደናል። ሰላም አንፈልግም ብለው ከመጡ ግን እንደከዚህ በፊቱ ወደ ተከዜ በረሃም አንወርድም። ልጃችንን ይዘን ፖለቲካዊ ማዕከላችንን ጠብቀን እዚሁ መቅጠም የምንችልበት ስልጠና ወስደን ብቃታችንን አዳብረናል በማለት በትግርኛ ቋንቋ እንዲህ ብለዋል። ናፍታ ቅድሚ ጀኖሳይድ ዝፈፀሩና ዝነበረት ክልል ትግራይ ክምለስ ኣለዎ ነዚያ።

አሁናዊ የወርቅ ጭማሪን ተከትሎ የውጭ ምንዛሬ በገበያ እንዲተመን በመደረጉ ሁለተኛና ሶስተኛ ዋጋውን ያጣው የኢትዮጵያ ብር ሊጠናከር እንደሚችል የኢትዮጵያ ብሔራዊ ባንክ ገዢ ዶክተር እዮብ ተካልኝ ተናገሩ። ገዢው ከውጭ መገናኛ ብዙሀን ጋር ባደረጉት ቃለ ምልልስ ነው። ህዝቡ በሚቀጥሉት ወራት የብር ተወዳዳሪነትን መጨመርን መጠበቅ አለበት። የብር መዳከምን ብቻ ለሚጠብቁ እቅዳችሁን እንደገና እንድታጤኑት እመክራለሁም ብለዋል። በትራፊክ አደጋ ዘጠኝ ሰዎች ሕይወት ማለፉ ተገለጸ። ሰባቱ የሕክምና ባለሙያዎች መሆናቸው ነው የታወቀው። በኦሮሚያ ምስራቅ ሸዋ ዞን ቦሰት ወረዳ በደረሰ የትራፊክ አደጋ የዘጠኝ ሰዎች ሕይወት ማለፉን የወረዳው ፖሊስ መምሪያ አሳወቀ። የቦሰት ወረዳ የትራፊክና ደነ ቁጥጥር ኃላፊ ኢንስፔክተር ስለሽ በላይ አደጋው የተከሰተው መነሻውን ከአዳማ ያደረገው የሕዝብ ማመላለሻ አውቶቡስ ከአንድ የጭነት ተሽከርካሪ ጋር በመጋጨት መሆኑን ነው የተናገሩት። በአደጋው ከመቱ ሰዎች ውስጥም ሰባቱ የህክምና ባለሙያዎች መሆናቸውንም የክልሉ ጤና ቢሮ በፌስቡክ ገጹ ባወጣ ጽሁፍ አስታውቋል። ቢሮ በተጨማሪም ባለሙዎቹ በአርሲ ዞን በአገልግሎት ላይ የነበሩና ለሙያ አቅም ማሻሻያና ፈተና ወደ ሀረማያ ዩኒቨርሲቲ ሲጓዙ አደጋው መድረሱን ገልጿል። በአደጋው ጉዳት የደረሰባቸው ሰዎች በቦሰት ሆስፒታል የህክምና ድጋፍ እያገኙ መሆኑን የተነገረ ሲሆን የአደጋው መንስኤ በፍጥነት ማሽከርከር መሆኑም ተገልጿል። የፌዴራል ዋና ኦዲተር የተሟላ አስተዳደራዊና ና የፋይናንስ ነጻነት እንደሌለው የአዲስ አበባ ዩኒቨርሲቲ ጥናት አመለከተ። አስተዳደሩ ከሚያጋጥማቸው የፋይናንስና የህግ ጥሰቶች ላይ ተጠያቂነት አልተረጋገጠም ብለዋል። ኦዲተሩን የሚቆጣጠረው የፓርላማ ቋሚ ኮሚቴ ገለልተኛ አለመሆኑም ነው የተጠቀሰው። የፌዴራል ዋና ኦዲተር በመንግስት ጣልቃ ገብነት የተነሳ አስተዳደራዊ ነጻነቱ መገደቡንና የፋይናንስ ነጻነቱም የተጓደለ መሆኑን ነው የአዲስ አበባ ዩኒቨርሲቲ ጥናት ያመላከተው የፌዴራል ዋና ኦዲተር መስሪያ ቤት ከ2001 እስከ 2015 በአካሄዳቸው ፋይናንስ የስራ አፈጻጸም ኦዲት ግኝቱን መነሻ በማድረግ ነው። የኦዲት መስሪያ ቤቱ ጥንካሬ አስተዋጽኦ፣ እንዲሁም የሚያስፈልጉትን ማሻሻያዎች የሚዳሰስ ጥናት ላለፉት ስድስት ወራት በአዲስ አበባ ዩኒቨርሲቲ ሳያስጠና ቆይቶ ያገኘው ውጤት ችግሮች በፌዴራል መስሪያ ቤቶች ውስጥ እንዳለም ተረጋግጧል ብለዋል። ቅዱስ ሲኖዶሱ የሀገረ ስብከት ብፁዓን አበው ሊቃነ ጳጳሳትን ምደባ ውሳኔ አሳለፈ። የምስራቅ ጎጃም ሀገረ ስብከት ብፁዕ አቡነ ቶማስ የአዊና የመተከላ ሀገረ ስብከት ሊቀጳጳስ የምስራቅ ጎጃም ሀገረ ስብከት ደርበው የምስራቅ ጎጃም ሀገረ ስብከትን እንዲመሩና እንዲይዙ ምልዓተ ጉባኤ ወስነዋል። ሁለተኛ የደቡብ ወሎ ሀገረ ስብከት የከሚሴ የደቡብ ወሎ ልዩ ዞን የሰሜን ወሎ ሀገረ ስብከት ብፁዕ አቡነ ኤርሚያስ ደርበው እንዲመሩ ምልዓተ ጉባኤ ውሳኔውን አስተላልፏል። ሶስተኛ የምስራቅ ወለጋና የወሮ ጉድሩ ብፁ አቡነ ኒቆደሞስ የምስራቅ ሀረርጌ ጳጳስ ሀገረ ስብከታቸው እንደያዙ ደርበው እንዲመሩ የቅዱስ ሲኖዶሱ ምልአተ ጉባኤ ውሳኔ አስተላልፏል። አራተኛ ብፁ አቡነ ኤውስጣጢዎስ የኤልባቦራ ሀገረ ስብከት ሊቀ ጳጳስ የምዕራብ ወለጋ ደርበው እንዲመሩ የቅዱስ ሲኖዶሱ ምልአቴ ጉባኤ ውሳኔውን አስተላልፏል ነው የተባለው። ውሳኔዎቹ ውሳኔዎቹ የተወሰኑት አሁን ላይ በተደራቢ እንዲመሩ የተያዙት የሀገረ ስብከት በዘላቂነት ሊቀ ጳጳሳት ተመድበው እስኪፈታ ድረስ የተወሰኑ ውሳኔዎች መሆኑን ቅዱስ ሲኖዶሱ አሳውቋል። በደቡብ ኢትዮጵያ ከፍተኛ ውጥረት ነግሷል። የፓርላማ አባሉም ቁጣቸውን አሰምተዋል። የበሰት ወጣቶች ነው በመንግስት የጸጥታ ኃይል መገደላቸው ዳግም በአካባቢው ውጥረት እንዲነግስ ምክንያት ሆኗል የተባለው የህዝብ ተወካዮች ምክር ቤት አባልም አቶ አብርሃም አሞሼ ይህንኑ ገልጸዋል በደብዳቤያቸው የዘይስ ብሔር በአሁኑ ወቅት በደቡብ ኢትዮጵያ ክልል ጋሞ አርባ ምንጭ ዙሪያ ወረዳ ስር የሚተዳደር ሲሆን ራስም በራስ ለማስተዳደር ባነሳው ጥያቄ መነሻ ነው ባለፉት ዓመታት ለተለያዩ ችግሮች ተዳርጎ መቆየቱን በፊድሪ የህዝብ ተወካዮች ምክር ቤት አባልና የዘይስ ብሔር ተወካይ አቶ አብርሃም አሞሼ የገለጹት የዘይስ ብሔር ህዳር 29 1987 ዓም የኢፌዴሪ ፌዴሬሽን ምክር ቤት ከመሰረቱት ህገ መንግስቱን ካጸደቁት ብሔረሰቦች መካከል አንዱ ቢሆንም ራሱን በራሱ የሚያስተዳድርበት መዋቅር የሌለ በመሆኑ ቋንቋው በዓሉና ማንነቱ እየተበረዘ መምጣቱን ተከትሎ እራሱን በራሱ ለማስተዳደር የመዋቅር ጥያቄ ላለፉት ሰላሳ ዓመታት እየጠየቀ ቆይተዋል ብለዋል የምክር ቤቷ አባል። ይሁን እንጂ ለድፍን 30 ዓመታት ያቀረበው ጥያቄዎች ውጤት ከማጣታቸውን በዘለለ በብሔረሰቡ ላይ እየተደረገ ያለው ግድያ አፈናና ማፈናቀል እጅግ እየከፋ መሆኑን ገልጸዋል። በዚህ ምክንያት ውጥረቱ አሁን በጣም በአሁኑ ሰዓት በአካባቢው ከፍተኛ ውጥረት መንገሱ ነው የተገለጸው። መንግስት አፋጣኝ ውሳኔ ካልሰጠ አደጋዎቹ የከፉ ሊሆኑ እንደሚችሉም ተገልጧል። አዲስ አበባ ከንቲባ ጽህፈት ቤት ሰራተኞች በግፍ ከስራ መደባቸው መፈናቀላቸው ተገለጠ። በትምህርት እድል ሰበብ የስራ መደባቸውን ለቀው ስልጠና ላይ የቆዩ የአዲስ አበባ ከተማ ጽህፈት ቤት ኦሮሞ ያልሆኑ ሰራተኞች ቦታቸው ላይ የኦህዴድ ምንምል ሰራተኞች ተተክተው እንደጠበቋቸው ነው የተገለጠው። ከንቲባ ጽህፈት ቤቱ በስልት የትምህርት እድል ተመቻቸላቸው የተባሉ ኦሮሞ ያልሆኑትን የመንግስት ሰራተኞች ተመርቀው ወደ ስራ ሲመለሱ ነው ቦታቸው በሌሎች የኦህዴድ ብልጽግና ሰዎች ተይዞ እንደጠበቃቸው የተገለጸው። ወደ ስራ ገበታቸው ስንመለስ የጠበቅነው እድገት እና የእርከን ማሻሻያ ነበር፣ ነገር ግን በአዳነች አበቤ አስተዳደር የተፈጸመብት ግፍ ዘረኝነት ተግባር ነው ሲሉ የተባረሩ ሰራተኞች ገልጸዋል። አሁን ወደ ውጭ ዜና እናመራለን። ቬንዙዌላ በቬንዙዌላ አውሮፕላኑን እንደተነሳ መከስከሱ ተገለጸ። በቬኔዙዌላ ፓራሚሎ ኤርፖርት የተከሰከሰው አይሮፕላን ጉዳይ እስካሁን ምክንያቱ ምን እንደሆነ አልተጣራም። እጅግ አስደንጋጭ ክስተት ነው የተባለው የሀገሪቱ መንግስትም በጉዳዩ ላይ ማጣራት እያደረገ መሆኑ ተገልጧል። በመጨረሻም ሩሲያ ኬቭን ለማጥፋት ሀያ ደቂቃ ብቻ በቂ ነው አሉ ፑቲን። የሩሲያው ፕሬዚዳንት ብላድሚር ፑቲን ኬቭን ህልውና እንዲያከትም ከፈለጉ አመት እንደማይወስድባቸው መናገራቸው ተዘገበ። ሀያ ደቂቃ በቂ ነው ብለዋል ፑቲን። አክለውም ይህ የሩሲያ ዓላማ እንዳልሆነ በመግለጽ እውነተኛ ኃይል ያለው በጥድፊያ እርምጃ ውስጥ ሳይሆን መቼና እንዴት እንደሚመታ በመምረጥ ላይ መሆናቸውን በአጽንኦትም ተናግረዋል። ይህ መልእክት በምዕራብ ዓለም በዩክሬን ላይ ያነጣጠረ ይመስላል ነው የተባለው። ይህም የሩሲያን ወታደራዊ ግስጋሴ ስልታዊ እንጂ የድክመት ምልክት አለመሆኑም ተጠቁሟል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህ ሊመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ እንጋብዛለን። ዜናዎቻችንን አበቃን። ከዜናዎቹ ጋር እስካሁን አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩ፣ ሰላም ጤና አስጥልኝ።